እግዚአብሔር እኮ ልጅ ሲያደርገኝ ዛሬ ለእኔን ያስደገረመኝን ኃጢአት ማድረጌን አይደለም እስከ ህይወት የፍጻሜ ድረስ የምሰራውን ኃጢአት ምን እያደረገ ነው እያወቀ ነው ይህ ማለት ኃጢአት እንሰራ እንድራፈር አይደለም ኃጢአት ልጅነትን አያሽርም ከእግዚአብሔር መዝገብ አያስፍቅም ምን ማለት ነው ደጋግመን ካላረግነው በቀር ቶሎ ብለን ግን ምን ስናደረግ በንስሐ ግን ስናስተካክል የተናጋው ምኑ ነው ህብረቱ ነው ከእናትና ከአባታችን የተወለድን ቀን ምን ተብለናል? ልጅ ተብለናል። እናታችንን ስንሳሰዝን አባታችንን ስናሳዝን፣ ሄደን አባቴ ልጅ አድርገኝ ነው እንደምንለው አደለ? ምን በለው ነው ምንድን ነው? ቅርታ አድርግልኝ ነው። ከዚህ ይጀምራል። ስለዚህ ኃጢአት ከእግዚአብሔር ጋር ያለው ህብረት ምን ያደርጋል? ያበላሻል። ንስሐ ደግሞ በክርስቶስ ደም ደግሞ ያንን የተበላሸውን ነገር ምን ያደርጋል? ያስተካክላል። ለዚህ ነው አባቶች ሲያስተምሩ፣ ንስሐ ዘማዊውን ድንግላዊ ያደርገዋል ተብሎ ይነገራል። ያን ሉቃስ ወንጌል ምዕራፍ 15 ላይ ያለውን የኮብላዊ ታሪክ ታውቃላችሁ አይደለም? ከአባቱ ቤት ወጣ፣ ጨረሰ። ምን አሰበ? አባቴን በድያለሁ። ከዚህ በኋላ ምን አደለውም፣ ልጅ አደለ። ሁላችን እንደዚህ ነው። ስናጠፋ ከዚህ በኋላ ከእግዚአብሔር አይ፣ ይህን ሁሉ አድርጎልኝ፣ ሰይጣን ደሞ ይመጣና ይነግርሃል፣ እንዲህ አድርጎልሽ፣ እንዲህ ሆኖልህ፣ ከዚያ ወጥቶ አንተማ በቃ በቃ ልህ ነው የሚለው። ከዛ እያሰበ በቃ ልጅ ልባል አይገባኝ ማለት። ግን አንድ ጥበብ አለው፣ ልጅም ባልሆን ወደ ማን ሊሄድ ወደ አባቴ። ይሄ ነው ትልቁ ነገር። ሴጣን ሲከሳችሁ አትረቡም ሲላችሁ እግዚአብሔር አይቀበሉም ይሁን ብቻ ለማንኛው ግን ማን ጋር እንሂድ? ከእግዚአብሔር አትራቁ። ለሰዎች ኃጢአት ብንሰራም ከእግዚአብሔር አንራቅ። እግዚአብሔር ኃጢአታችንን እንጂ እኛን የሚጠላበት ልብ የለውም። ለምን? የልጁን ደም ዋጋ ከፍሎልናል። ማሄድ አይደለም ሄደና ምን አለ ልጅ ሆይ ማን አባቴ ሆይ ልጅ ልባን አይገባኝ አቤት፣ ዘበዘበ ሁሌ እግዚአብሔር ስንቀር አቤትን እንደዚህ አርጌ እንዲያርገልኝ አቤት፣ ዝባዝንቄ እናበሳለን እናበዛል። ምን አለው? አላስጨረሰውም። አባትየው አቀፈው። ልጅ ያለ አገልጋዮቹ እየሰሙ እንደ አገልጋዮቹ ልኑር እያለ ስላለ አገልጋዮቹ እንዳይንቁት ምን አላቸው? እግሩን ጠውታላቸው እስቲል። ምኔ ነው ልጄ ነው። እናንተ አገልጋይ ናችሁ እንዳይመስላችሁ። ቀለበት አድርጎለት ምን አለው? ስልጣን አለ ልጄ የሞተው ነበር አባቱ ልብ እኮ ሰብሮ አባቱ በሕይወት እያለ ንብረት አካፍለኝ የሚል የተረገመ ሰው እኮ ነው ያሰው። ይህን የሚቀበል ወንድሞች እኮ አይቀበል። ወንድሙ አይታችኋል። ለምን መጣ ሲባል አኮረፈ። በቃ ጌታ ግን ሲድን እኛ ይከፋናል። በቃ ለምን ይመጣል? በጣም የገረመኝ ነገር ልጁ እንዴት አድርጎ አባቱን ደጅ ላይ ያገኘው ብዬ ሳስብ የእግዚአብሔር ፍቅር ነው። ለምን አባትየው ካልቆመ ልጁን በር ከፍቶ የሚያስገባው የለም ምክር አላቸው። አይታቸው የለም ድግሱ ምንድን ነው ሲል አንዱ አገልጋይ ሮጦ ይሄዳል። ምን አለ ወንድም እኮ መጣ። ተማክረዋል እንዳይገባ ሴቶች አገልጋዮች በር መጡ ከን ኳኳ። አባቱ እንደዚህ ያደርጋው ትኩሱ አደፊበት እንዳት ከብቱ ተባብለዋል። የግድ ያለው አማራጭ አባትየው ደጅ ላይ መቆም ነበረበት። እያችሁት እግዚአብሔር ፍቅር ማለት ነው። ሰይጣን ኃጢአት ስትሰራ አለቀልህ አበቃልህ ይላል። ግን መመለስክን የሚጠብቅ እግዚአብሔር አባት አለህ። እግዚአብሔር ይመስገን ኃጢአትን እንድሰራ አያደፋፍርም። በነገራችን ላይ እግዚአብሔር ፍቅር ኃጢአትን ለመስራት አያደፋፍርም። ኃጢአት እንድጠላ ነው የሚያደርግህ የፍቅሩ ልክ። አንዳንድ አይታችኋል፣ አንዳንድ ወዳጃችሁ እሷን ማሳዘን ፈጽሞ አይሆንልኝም ምትሉትለ ከፍቅሩ የተነሳ ከኃጢአት ለመላቀቅ ነገ ተነጉደ ቅድም ብያለሁ ሌሎች ሰዎች እንድንተርፍ ነው የሚታሰበውና፣ ሰው ምንድን ማድረግ ያለበት? ኃጢአት አስቸገረኝ። ብዙ ሰዎች እንዴ ይሄ ነገር እንደዚህ ተቸግሬበት እንደዚህ በአጭር ጊዜ በቃ ይሄን፣ ነው የመጀመሪያው ነገር ምንድን ነው? ለኃጢአታችን ዕዳ የከፈለውን ክርስቶስን ምን ማድረግ ማመን ነው። ተከፍሎልሃል፣ ባለዳ አይደለህም። ግን እንደተከፈለልህ ምን በል እወቅ ነው ብዙ አለ ብዙ ማንሳት እንችላለን ኤፌሶን ሁለት ከአንድ እስከ ዘጠኝ ገላትያ ሁለት ከሀያ እስከ ሀያ አንድ ገላትያ አምስት አራት ሮሜ ከአራት ከአንድ እስከ ስምንት እንደ አንድ ክፍላ ሁለተኛ ጢሞቴዎስ ምዕራፍ አንድ ቁጥር ዘጠኝ ምን ይላል ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሀሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ይላል ይህም ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። ክርስትና የውሳኔ ጉዳይ ነው። በቃ በድያለሁ፣ ግን አንተ ጠ ከፍል እዳ ከፍላል፣ ከአንተ ጋር መኖር እፈል። ያኔ ነው ነገር የሚቀለው። ይህን ቶሎ ይህን ሲምፕል የሆነ እውነት ሰው መቀበል ይቸግረዋል። የሆነ ነገር ካላደረግን፣ የሆነ ነገር ዋጋ ካልከፈልን አይሆንም። እዛ ሁለተኛ ነገሥት ምዕራፍ አምስት ላይ ነው ያ ንዕማን ይህ ለምጽ እኮ ዛ ሰማርያ ካለው ነቢይ ጋ ቢቆም ይድናል ላለች ትንሽ ገረድ ከዛ ወርቅ ብር ምናምን ይዞ ጭኖ ወታደር አስከትሎ ሰረገላ ጭኖ መጣና፣ ሲገባ ነብዩ ከውስጥ አልወጣም። ለምጻም ስለሆኑ በሕጉ መሰረት ሊያየውም አይችልም። ይሄድና ሰባት ጊዜ ዮርዳኖስ ውስጥ ምን በል ብቅጥል ተበሳጨ። የሆነ ነገር ይለኛል ብዬ ነው እንጂ ነው ዜ ውሃ ላይ እሱማ፣ እኛም አገር እኮ የበለጠ ወንዝ አለ ለው ተመለሰ ይላል። ግን ጥሩ መካር እግዚአብሔር ይስጠን አለ። ጥሩ መካር ምን አለው? ጌታ ሆ ያለ ከባድ ነገር ቢያዝህ ታደርገው አልነበረም ታዲያ ምን አለበት? ይሄን ብታደረገው ምን ይጎዳሃል? እሺ ብሎ ሄዶ ሲወጣ ቆዳው እንደዛን ቆዳውን ይላል። ሰው ለኃጢአቱ የሆነ ነገር ካላደረገ የሚድን አይመስለውም። ምንም ነገር ብናደርግ ለኃጢአታችን ዋጋ የለም። ሁለተኛው ደግሞ ሰይጣን አቅም የሚኖረው ንስሐ ባልተገባበት ኃጢአት ነው። ስለዚህ ንስሐ በገባንበት ኃጢአት ሴጣን አቅም የለውም ለዚህ ነው ፈረንጆች ምን ያሉ the power of sin is in its secrecy ይላሉ የኃጢአት ጉልበቱ ምን ላይ ነው ሚስጥራ ነው ይዘላል እንደዚህ የሆነ ነገር አድርጌ እንደዚህ አይደለም እንደው አሁን በስግደት ሰሙን ሰው እንኳን ሳ ሲገባ ዘሙቼ ያለማት ከአልጋ ላይ ወድቄ ብሎ ይለዋል የሆነ ግን ግልጽ ማድረግ ነው በቃ ወድቄ ያለው ማረባ ማልጠቅም ነ። ስለዚህ ንሳ ከገባህበት፣ ምን አይልም ሰይጣን አቅም አያገኝም። ሰይጣን አትንገር ለሰው ያጋልጡሃል፣ እንዲህ ነው ይሉሃል፣ ስለዚህ ዝም በል ይለናል። ምክንያቱም አንዳንዱ ኃጢአት ያለ ድጋፍ የሚያግዘን ሰው ሳይኖር ልንወጣበት አንችልም፣ ምክንያቱም የሚመራን ሰው ያስፈልጋል። ምን ድሮ የሰማሁት አንድ ታሪክ አለ። አንድ ጀርመን ውስጥ ልጁ ከትብሬት እንደተመረቀ እንትን ገባ አሉ። ያው ድሮ ምርጫ ይመርጣሉ እና እሱ ቼፍ መሆን ፈለገ። እና ኢንተርን ሆኖ አንድ ሆቴል ውስጥ ይገባል። እና በቃ ሆቴል ውስጥ ደግሞ ዶሮ ሮስቶ ይሰራል። እና ዶሮ ሮስቶ ይሰራል። ያቺ ዶሮ ሮስቶ ታስጎመጃለች፣ እንዳይገዛ ብር የለውም። ከዛ አንድ ቀን ቀስ ብሎ ምን አረገ? ዞር ዞር ብሎ አይቶ ያው መቼም ምንፈራው ማንን ነው? ሰውየን አለ ሚለው። ሰውን የሚፈራ ሰው ጥመር ነው እግዚአብሔርን ከፈራ በነፃነት ትኖራለህ። ግን ጠቅለል አረገና ይዞት ወጣ። ግን ሲኒየር ቼፉ አይቶታል። ግን ዝም አለ። ምክንያቱ ለምድ ነው። የአንተ ጥፋት ነገ ይጠቅመኛል አለ። ብዙ ጊዜ ብላክሜል ማድረግ ይባላል። ይጠቅመኛል አለ። ሄደ። የሚቀጥለው ቀን ልጁ ማንም አላየውም። ዶሮን ግጥም አድርጎ በልቶ፣ በነጋታው ሽፍቱን ጨርሶ ሊወጣ ሲል ከሞን አለሁ። አቤት ሲለው የእኔን ሽፍት ትሰራለህ አለሁ። ለምን ነው የምሰራው ሲል ትላንት የወሰድካት ዶሮ እንዳትረሳት አለሁ

ማነሱ በደንብ እየለመድክ ነው። አዎ በል ዶሯን ግን ምን እንዳትላት እንዳትረሳት። የተሸማቀቀ ይኖራል። በኋላ አንድ ቀን በቃኛል፣ ሄደና ለባለቤቱ ጋሽ ያለ ሚስተር በሉት፣ አንድ ወቅት ማንም አላየኝም ብዬ አንድ ዶሮ ስጄ በልቻለሁ፣ ከፈለግ ቅጣኝ፣ ከፈለግ አባረኝ አለ። ባለቤቱ ሰርፕራይዝ ሆነ። ብዙ እኮ ሰራተኛ እንደሚሰርቅ አውቃለሁ አለ፣ ስላላያስኳቸው ነው። አንተ ግን አምነህ መስረቅን ሰርቃለሁ ቅጣኝ፣ የፈለግከው ሲል ችግር የለውም፣ እንደውም አንድ ዶሮ ዛሬ ለራትህ ይዘህ ሂድ አለው። ከዛ በኋላስ በነጋተው እንዴት ብሎ ይመጣቸዋል? ድሮ እንደዚህ ብሎ ይመጣ የነበረ ሰው አሁን ይላል። ነቃ ሽፍቱን ስራ አልሰራም። ደፈር ያደርጋል። የእግዚአብሔር ጽድቅ እኮ ደፋር ነው የሚያደርገው። የዶሮ ዋስ ነገር ሲለው ለጋሼ ነገር ያቸዋለሁ። ነጻነት ወጣ እያችሁ። ንስሐ ያልተገባበት ኃጢአት ሲሆን ብቻ ነው ሴጣን አቀሚያ አትናገር፣ ሰው እንዲህ ይልሃል ምናምን አንድ ሰው ምናለኝ። ያው እንደ ምሳሌ ነው ማነሳው፣ ምክንያቱም ቀጥታ ማነሳቸው ምሳሌዎች ሰዎችን ስፔሲፋይ እንዲያደርጉ አልፈልግም። ብዙ ሺህ ሰዎች ያማክሩኛል። እኔ ደግሞ አንድ ለእግዚአብሔር ፕሮሚስ ከገባሁበት አንዱ ጉዳይ የሰዎችን ሚስጥር እስከ መቃብሬ ይገባል። የቤተሰቤ እንኳን ትዳር ጓደኛ አታውቀውም። ሁለተኛ ደግሞ በችግራቸው አብሬ ማልቀስን አውቃለሁ። ግን ሬሌት እንዳያደረግብኝ ነው የምጠነቀው። እና ይሄን ጉዳይ አለኝ አንድ ሰው ይህን ጉዳይ አስር ዓመት ሙሉ ተጨንቅያለሁ ለማንገር ብዬ እንደዚህ በደቂቃ ውስጥ ነው ወይ እማርፈው? እኔ እኮ አደለሁም። ምን አለ እውነቱ እኮ አጠገብ አለ። አንድ ፌስቡክ ላይ ያየሁት ነገር አለ ላጠቃልና፣ አይታችሁናል። ሜም ሜም ይባላል። እ ፎቶዎች ሰውየ ውሃ ጠምቶት እያለከለከ በሄድ አቅቶት በጉልበቱ ሄዱ ሄደው እዚህ ጋር ወተር ይልና 5 ኪሎ ሜትር ይላል። እዛው ደግሞ ፖስት ሳይን ያደርግና ችቶኦ ይልና 50 ሜትር ይላል። ችቶኦ ምንድ ነው? እኔም ከትምህርት ዓለም ብዙ ራኩት አረሰው ችቶ ምንድ ነው? ውሃ ነው። ግን በቃ ወተር የሚለውን ፍለጋ እያለከለከ ሄደ 50 ሜትር እዚህ ጋር አለው። ጉዳዩ ምን ጉዳይ ነው? የእውቀት ጉዳይ ነው። ከኃጢአት ስርዓት ነፃ የሚያወጣን የእውቀት ጉዳይ እንጂ የእኛ ችግር አይደለም። እውቀቱ ደግሞ እግዚአብሔር ቃል ውስጥ ተቀምጧል። አንደኛ ዮሐንስ ምራፍ አንድ ከስድስት አስር ማንበብ ይቻላል። ዕብራውያን ስምንት አስራ ሁለትን ባነበው ደስ ይላል። ኃጢአታቸውን ደግሜ ምን ይላል? ይሄ ይገባናል። እኛ አንድ ኃጢአት እኮ ስንት ጊዜ ተናዘናል። የሆነ ቆርጠም ሲያረገንም የዛሬ እኮ ያናስቦ ይሆናል። እግዚአብሔር ሆይ የዛሬ ስንት ዓመት ሰርቄ፣ ዋሽቼ የዘንቡጫለሁ ይቅር በለኝ። እኔ እንደው ደፋር አትበሉ። የእግዚአብሔር ቃል ደፋር የሚያደርገኝ እግዚአብሔር ያኔ ከሰራሁት ኃጢአት ይሄ ማለት የሚያሳዝን ነው። ለምን እሱ ንስ አይገባ ቀን ይቅርብዋል ደግሜ ምን አላርገውም አላስበውም ነው የሚለው። እንደዚህ ታሳል የክርስቶስ ልክ ሆኑ እንደዚህ የሚያደርገው እንደሁኑ ቀለል ያለ ምሳሌ ያለቅርብላችሁ አስተማሪ ነኝና፣ ነጭ ብላክቦርድ ጥቁር ብላክቦርድ ላይ በቾክ ይጻፋል። አለም አሁን በአመት መጀመሪያ መስከረም ምናምን ስብሬ ሲከፈት ጥቁር ሰሌዳ እንዴት ሆኖ የምታገኙት አልተማራችሁ መሰለ? ቀለም ተቀብቶ ነው የምታገኙት። ከዚህ የመጀመሪያው አስተማሪ ይጽፋል ሲጽፍ ዳስተር ተጠፋላችሁ። ቢጠፋ ግን እንደ መጀመሪያ ይሆናል አይሆንም። የክርስቶስ ጽድቅ ግን እንደመጀመሪያው ብላክቦርድ ነው የሚያደርገው ኃጢአት ስሰራ አሁን እንደመጀመር ለምን መሰላችሁ? የማን ጽድቅ ነው የሚቆጠረው? ሆነ ምንም ያላረግ ካድርጎ ነው የሚቆጥረው። ይህን አንዳንዴ ይህንን አለማ እንትን ማለት ከሌላ ነገር ጋር ሰዎች ያያይዙታል። ቃሉ ነው የሚለው ምክንያቱም የክርስቶስ ጽድቅ ነው የሚቆጠረው። እሱ ላይ ደግሞ ምንም ነገር አልተገኘበትም። ስለዚህ በሱ ስትሆን ደግሞ አያስብም። የሚያስበው ስለ ዛሬ ነው ስለ ዛሬ አሁንም አጥፍቻለሁ። አንዳንዴ እግዚአብሔር እንደኛ እንቆጥረዋለን። ዛሬ በደሎን ይቅር ያለውን ሰውዬ ነገ ሲመጣ በጣም እንላለ። ይቅር ብላል አለ ድጋሚ ሰጣሁ እንደምንለው ያኔ እንኳን እዚህ ፎቁ ጋር ቁጭ ብለን ይቅርታ ጠይቀሽኝ ያኔ እንዲህ ብለ ሽማግሌ ልከህ ይቅርታ አረግኩልህ ግድ የለም ግን አሁንም ይቅርታ አርግልሃለሁ አይደለም። ገለን ነው የምናድነው። እግዚአብሔር ግን አሁን ስለ ሰራው ኃጢአት ብቻ ነው የሚያየው። ለምን የክርስቶስ ጽድቅ ኃጢአታችን አርጎታል፣ ደግሞ አያስበው። ሦስተኛ ደግሞ ከዚህ ያለፈ ሲሆን ከዚህ ያለፈ ሲሆን አንዳንዴ አንዴ የእግዚአብሔር ኃጢአት በእኛ ሕይወት በጣም የሚጋፋን ከሆነ በእግዚአብሔር የተሰጠንን መዳንና ነፃነት መመስከር፣ ማወጅ፣ መናገር ያስከፍል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብህ ትናገራለህ። አንዳንዴ እንዲህ ይሆናል። አንድ ታሪክ ሰምቻለሁ። ገበሬው ወንጌል ተሰበከለት አመነ። ከዛ በኋላ ግን ሴጣን እየመጣ የዛሬ ስንት ጊዜ ያደረገውን ይነግሯል። አሁን እግዚአብሔር ይመስገን ጌታ አድኖኛል ብሎ ሲል ይመጣና በጆሮ ይነግረዋል። ከዛ ደግሞ እንደገና እግዚአብሔር አሁንም አድኖኛል ሰዎች ሁሌ ስንት ነው ክርስቶስ አድኖኛል እያለ ምናምን ከዛ በኋላ አንድ ቀን ሰለቸው። ከዛ አሁንም እየጸለያለ ኃጢአተኛ እኮ ነ አንተ፣ እኮ እግዚአብሔር አንተን ይቅር አይልም አለው። ከዛ ምን ባለ ሰይጣን፣ ና ና ና ና ና ና። አይሰማም አይደለ እሱ አያቅም የለም፣ ና አለው ና። ስንዴ እርሻ ውስጥ ገባ ሰውየው፣ ተንበረከከና ጌታዊ እስካሁን ማዳንክን ማመን የቸገረው ልብ አለኝ፣ ይቅር በለኝ፣ ዛሬ ግን አምን አለው አለና ፖስት ተከለና ዛሬ ግንቦት 17 17 ዓመተ ምሕረት ጀምሮ አቶ ተሰማ ገበሬው አቶ ተሰማ ምን ሆኗል በክርስቶስ አምኖ የዛላሌ ቤት እንዳገኘ አምኗል ብሎ ጻፈ። ከዛ የሚቀጥለው ቀን ላይ ያ ነገር ቆመ። አያችሁ ሰይጣን የሚጠቀመው ምንድነው? ስለዚህ ሲነግራችሁ የምትነግሩት አለ። ብዙዎች ሲያማክሩ መጽሐፍ ቅዱስ ጥቅስ እንዲያነቡ ነግራቸው ድምጻችሁን አውጣችሁ አንብ ነው ዳቢሎስን ሮሚያ 10 ከ ገላትያ ምዕራፍ 5 ቁጥር 1 ዮሐንስ ስምንት ሰላሳ ስድስት ልጁ ነፃነት ቢያወጣችሁ በእውነት ነፃ ትሆናላችሁ። ይሄ ስታደረጉ ምን ይባለው የድሮው የባትል ላይን ይላሉ። የጦርነት ቀጠና መስመር ምን ሆነ ሴጣን ጋር ፍጹም ጠላት ትሆናላችሁ። እሱ ቆንጆ ነው። ሌላው ደግሞ እግዚአብሔር በሰጠን የልጅነት ሥልጣን የሚከሰንን ሴጣን ምን ማድረግ መቃወም። ይከሳል እኮ ዘካርያስ ምራፍ 3 ላይ እኮ ካህኑ እያሱ ሊከስ አብሮ ገባ ይላል እጅ ከፍንጅን ጥምጥሙ ቆሾል፣ ልብሱ ቆሾል። እከሳለሁ ብሎ እርግጠኛ ሆኖ ሲመጣ እያቸው እኛ ነው ማይገባ ሰይጣን አለው። ምን ታደርጋለህ አለው። በእግዚአብሔርና በልጁ መካከል ውጣ፣ ከዚህ መካከል ኬት እንዳመጣሁት አንተ ነህ እራስህን የምትንቀው እንጂ አንቺን የምትንቀው እንጂ፣ እግዚአብሔር አንቺ ኬት እንዳመጣሽ ለአንቺ ምን አይተዋጋ እንደከፈለ ያውቃል። ውጣ፣ ዞር ብላለው፣ ዞር ብላለው። ከዛ በኋላ ነው ምረቱን የገለጠው። በከሳሽ ፊት እንኳን ኃጢአትህን እንድትናዘዝና እሱ ይቅር እንዳለ እንድትገልጽ አይፈልግም እግዚአብሔር ከዛም ደግሞ ካለፈብን የሚያግዘን ሰው መፈለግ አለብን። ዝም ብለን በቀንበር መቆም የለብን። ይሄ ካቅሜ በላይ ሆኗል አልቻልኩኝም። ምን ማድረግ እነኛ አንድ የሚጠለው ልጅ ሐዋርያት ጋር መጡትና ምን አለ ሰውዬው፣ ወደ አገልጋዮች፣ ወደ ደቀ መዛሙርት አመጣት፣ ሊያድኑት አልቻሉም። ስለዚህ እባክህ ብትችል አለ አለ ወለምን ወደ በለጠው ሪፈር ወደሌለው ጌታ ክብር ለእግዚአብሔር ይሆን ስለዚህ ወደ በለጠው በምክር በጸሎት ሊያግዘም ነው ወደሚችል ማቅረብ ያስፈልጋል። ሰይጣንን በኢየሱስ ክርስቶስ መቃወም ትልቅ አቅም አለው። ብዙዎቻችን አንናገረው እንደውም ከሌላ ድርጅት ጋር እናገናኘዋለን እንጂ ቤተ ክርስቲያኖስ እኮ ይባላል ፀ እርኩስ መንፈስ በስሙ ለጊዜ ነው ኢየሱስ ክርስቶስ በግዝ እኮ ይባላል በአማርኛ እርኩስ መንፈስ በጌታ በኢየሱስ ክርስቶስ ስም ምን በል ውጣ። ሊነገረው ይገባል የሰዎችን እርዳታ መፈለግ ያስፈልጋል። የመጨረሻው መንፈሳዊ ሕብረት እንዲኖርን ያስፈልጋል። ሕብረት አስፈላጊ ነው። በተለይ ያለንበት ዘመን በዚህ ሚዲያም ለሚሰሙኝ ለሁላችን የምናገረው ያለንበት ዘመን መንፈሳዊ ሕብረትን የሚሸረሽር ዘመን ነው። የአገልጋዮች አለመታመል ሊሆን ይችላል ውስጥ እዛ ሄደን ሰዎች ጋር የምናገኘው አቀባበል ሊሆን ይችላል፣ ግን የግድ ሕብረት ያስፈልጋል። ችግራችን ምንድን ነው? አሁን ሚዲያ ላይ ስንመግ በኋላ የሚያገለግለው ሰው ያነሰው ይሆናል። ሚዲያ ላይ ስንገባ እኮ እንተቻለን አገልጋይ ምናምን ኖር ህጉራለን ማን ነው የምታየው? ዕብራውያን ምዕራፍ 12 ቁጥር አንድ ላይ ምን ይላል? የሃይማኖታችን ሊቀ ካህና ሐዋርያ የሆነ እሱን እያያችሁ ተመልከቱ። እሱ ነውርን ንቆ በፊት በፊቱ ስላለው ክብር መከራንም ታግሶ በእግዚአብሔር ቀኝ ተቀምጧል። ሩጫውን ይጨረሰ ይህን ማትመልከተኝ እኔ ገና ሩጫ የምጨረሰው? ሰዎች ለምን ታያላችሁ? ለዚህ ነው እኮ የምሰናከለው። እንደው አንድ ምሳሌ ትዛለኝና እሱ ልንገርና ልጨረስ። አንዱ ሰው መጣና እንደው ምግኔ እዚህ ጉባኤ ሲመጡ እኮ ግማሹ ሞባይል ያህል ያረ ችግር ነው አለ። ሞባይላችን ወረቁራ ያለ ነው ግን በማን ፕሬዘንስ ውስጥ ነው? በማን ህሊና ውስጥ ነው? በቃ እናወራለን። በጣም ጌታን ተደፋፍረነዋል። በተለይ ወደ ጸጋው ዘመን ሲገባ ጌታ በጸጋው ማደሩ ስናቀም በጣም ደፋርም ነው ጥሩ ቤት ሲያንበር ላይ የምንሸማቀቀው ዛሬ ደፋር ነው እናለን። በጣም መጠንቀቅ አለብን። እግዚአብሔርን ባወቁት መጠን ፍርሃቱ እየጨመረ ይመጣል። የፍቅር ፍርሃት እየጨመረ ይመጣል። አንድ ግንባሽ እኮ ያውራል። ግንባሽ እኮ ጌም እኮ ነው የሚጫወተው ምናምን አለ ነው። አዎ፣ በቃ አሁን ይህን ስለተናገርክ እግዚአብሔር ይፈርድብሃል አሉ። አዎ ይፈርድብሃል። ታዲያ ምን ላድርግ? እችን ብርጭቆ ውሃ ሙላና አንዴ በጉባኤው መካከል ዞረ ስትመጣ ካልፈሰሰ እግዚአብሔር ይቅር እልሃል። አገልጋዮቻችን እናምናቸው የለም። ከዛ በቃ እሷን ይዞ ጠብ ካለች ወዮልል። ዞሮ ሲመጣ አልፈሰሰም። ለምን አልፈሰሰም? እንዲህ እንዳይፈስብኝ እሱን እያየሁ ነው አለ። ስለዚህ አንተም እግዚአብሔር ፈልገህ ስመጣ ማን ነ እግዚአብሔር ሌላ ሶስታይ ግን ነገር ይፈሳል፣ ነገር ይበላሻል። ቤተክርስቲያን ብዙ ችግር ሊኖር ይችላል፣ መሪዋ ግን ፍጹም ነው። እግዚአብሔር ይመስገን ብዙዎች ቀቢሳን ደውል የጠቅሚ ሰዎች አሉ። ሚሳን ባህል ይደስ አሉ። ጥፋት ነው ጥፋት ነው። ቤተክርስቲያን ብዙ አይነት ከም ብዙ አይነት የተሰበሰበች መረብ ናት። እግዚአብሔር ምን አስገባ። አንተ ለምንድ ሰው የምታየው አገልጋዩን፣ ጳጳሱን ምናምን ታ የጠራው የጠራው ማንን ነው? ስህተት የሌለበትም ጌታ ከሄደ ምን ማድረግ ነው? እስቲ አሁን ምግብ ቤት ገብታችሁ ርበዋችሁ ገብታችሁ ምግባችሁን ቁጭ አድርጋችሁ እዛ እንዴ ነው የሚበላው ትላላችሁ እንዴ ትላላችሁ አትሉ። ጎንበስ ብላችሁ ታጣደፋላችሁ፣ እርቧችኋላ። ስለዚህ የተራባ ወደ እግዚአብሔር ቤት የሚሄደው ስለዚህ ራስክ ምግብ ብላ። ብዙ ሰዎችን ይህን ያደረግ፣ እንደውም የሚገርማችሁ በውጭ ዓለም ተጀምሯል። ኦንላይን ቸርች አለ። አፕሊኬሽን ነው ትገባለህ፣ በየሳምንቱ ያንተ ስፍራህ ነው። ሰባኪ አለ። አደገኛ ነው። ብራያን 10 ላይ ነገር የለም። 24 እስከ 25 መሰባሰባችን አንተው እንደውም ቀኑ ሲቀርብ አይታችሁ ምን በሉ ጨምሩ፣ አብዙ ቤተክርስቲያን ምንም አትዩ። የቤተክርስቲያን መሰረቷ ራሷ ምሶሷ ጉልላቷ ማን ነው? ክርስቶስ። ህብረት ያስፈልጋል። ለዚህ ነው የመጀመሪያ ሰው ብዙዎች ለሚሰሙኝም ነግራሉ። ኃጢአት ሲሰራ የመጀመሪያው የሚደረገው ከቤተ ክርስቲያን ነው የሚቀረው። ሴጣን በቃ እንዴት ሆነ ይላል። አትቅር። ኃጢአትን አትድፈረው፣ ግን አትቅር ለምን ከኃጢአት ንስሐ መግባትም መንገድም ያለው የት ነው? እዛ ነውና ህብረት ማድረግ ያስፈልጋል። ዮሐንስ ወንጌል ምራፍ 21 ከ15 እስከ 17 ይነግረናል እና ምራፍ 10 ከ24 እስከ 25 ጌታን ትንሣኤ ካደው ሰውዬ ማን ይባላል? ከሐዋርያት መካከል ማን ነው? ካላየው ጣቴን ካልጨመርኩ ያለው ሰውዬ ማን ነው? ሐዋርያ ቶማስ ነው አለም ለምንድ ነው የካደ ውስጥ ጌታ በትንሣኤ በተገለጠ ጊዜ ከቅዱሳን መካከል ስላልነበረ ከቤተ ክርስቲያን ስትለይ የሚከተለው ክህደት ነው። የሚከተለው ኃጢአት ነው። ትንሽ ኮምፕሮማይዝ ማድረግ ትጀምራለህ። ለምን ዕለት ዕለት የእግዚአብሔር ቃል ያስፈልገናል። በነገር ሁሉ የረዳን እግዚአብሔር የተመሰገነ ይሁን። እግዚአብሔር ተናግሯችኋል። አሜን። እግዚአብሔር ጸጋውን ያብዛለን። ደግሞ አሁንም የምለው እግዚአብሔር ይሄንን ነገር እግዚአብሔርን ክብር የምታስሮጡ እንድትሆኑ እግዚአብሔር ይርዳችሁ። ለምን ብዙዎች ይጠብቃሉ። መልካሙን መንገድ የሚያሳየን ማን ነው? ከኃጢአቴ ልወጥ ልድን የምችልበት መንገድ በጣም ከባድ ነው ብሎ የሚያስብ ሕዝብ ይጠብቀናል። ከገባበት ማጥ ለመውጣት መንገድ የጠፋበት ሰው አለ። ይህን ሰው ግን ወደ ሕይወት ለመምራት ትልቁ መሳሪያ እናንተ ናችሁ። እግዚአብሔር ጸጋውን ያብዛልን። በበለጠ ክብር ደግሞ በበለጠ ፍሬ እንደገና እንድንገናኝ እግዚአብሔር ይርዳን።